ያላቸው ወንድሞቼ እናቶቼ፣ ዛሬ ደግሞ የሆነ ምሳሌ እጄ ላችሁ የመጣሁት ምሳሌ ሆኛል መሰላችሁ። አንድ ባለሀብት ወደ እናንተ ተጠግቶ እከሌ አምስት ሚሊዮን ብር ካሽ እሰጥሃለሁ በቀን ከጠዋት ከተነሳህበት ሰዓት ጀምሮ እስከ ማታ ድረስ መቶ ጊዜ ስሜን እየጠራህ አመስግነኝ፣ እከሌ ያመሰግናለሁ፣ እከሌ ያመሰግናለሁ በላለህ አምስት ሚሊዮን ብር ሰጠሃለሁ። እንዲሁም አምስት ሚሊዮን ያልኩ ወደ ሀምሳ ሚሊዮን ከፍ አድርጌዋለሁ፣ እና በቀን አንድ ሺህ ጊዜ ስሜን እየጠራህ አመስግነኝ አለ። እምቢ ትለዋለህ? ያንን ነገር በእርግጠኝነት እምቢ አንለው፣ በደስታ ነው የምንቀበለው ያን ነገር። ምክንያቱም አይመጣጠንም፣ ሀምሳ ሚሊዮን እና በቀን አንድ ሺህ ጊዜ ብቻ አመሰግናለሁ ማለት ጭራሽ የማይገናኝ ነገር ነው። ወላኪን አብዛሃኞቻችን እኮ እንዲህ ያለ ዲል መጥቶልን እንዲህ ያለ ውል ስምምነት መጥቶልን ሳንቀበለው እየተቀመጥን እኮ ነው። አላህ ሱብሓነሁ ወተዓላ ጤናችንን ሲሰጠን ተመልከቱ፣ ውስጥ ጤና የሚባለው ነገር ምን ያክል ውድ እንደሆነ የምታውቁት በተለያየ ጊዜ ሶሻል ሚዲያ ላይ የምታዩቸው ወንድሞች፣ እከሌ ኩላሊቱን ታሞ አምስት ሚሊዮን ብር ተጠይቋል፣ እከሌ ደግሞ የደም ካንሰር እንትን ብሎበት ስድስት ሚሊዮን ብር ተጠይቋል፣ እከሌ ደግሞ እንትን እንትን ስላለበት ሰባት ሚሊዮን ተጠይቋል። አልሰማችሁም ይሄን ነገር? በእያንዳንዱ በሽታ አምስት ሚሊዮን ስድስት ሚሊዮን ሰባት ሚሊዮን ነው እየተጠየቁ ያሉት በአንድ በሽታ ብቻ። አላህ ደግሞ ሱብሓነሁ ወተዓላ እንዳንታመም አድርጎን ያለው በሚሊዮኖች የሚቆጠሩ በሽታዎችን ነው። እነኚህን ሁላ ሚሊዮኖችን ከመስጠትም በላይ ነው። ምክንያቱም እነኚህ የታመሙ ወንድሞቻችን እኮ አንድ ግለሰብ መቶ ሀምሳ ሚሊዮን ብር ልስጣችሁ ቢላቸው አምስት ስድስት ሰባት በሽታ ከታመምክና ሀምሳ ሚሊዮን ብሩን ከሰጠክ

ያን ሁላ ውለታ ውሎልን፣ ሰላቴን ብቻ ስገዱልኝ። ነገ ስትመጡ ደግሞ ለሰጠዋችሁ ጸጋ ሌላ ተጨማሪ ጸጋ ሰጣችኋለሁ። ምክንያቱም እኔን ስለተገዛችሁበት ዒባዳ ስለሰራችሁበት በጣም የሚገርም ሂሳብ ነው አይደል? ቢሆንም ግን ከአላህ ስብሓነሁ ወተዓላ የተሰጠቅ አለው። ሀላስ ሰላታችሁን ስገዱ፣ እመነዳችኋለሁ፣ ምንዳት አገኛላችሁ፣ ብዙም ከፍላችሁ ክፍያ አለኝ አለ ነገ አላህ ፊት ቀርበን ይህን ሁላ ውለታ ውዬልክ ይህን ሁላ ነገር አድርጌልህ ሰላቴን ለምን አልሰገድክም ካልን ምን ብለን ነው የምመልሰው? ይሄ ጥያቄ የሁላችንም ጥያቄ መሆን አለበት ብዬ ነው የማስበው። ስለዚህ ወንድሞች፣ እናቶች እናስብበት። የማንሰግድ ከሆነ ወደ ራሳችን እንመለስ። አምስት ሚሊዮን ብር ለሚሰጠን ሰው በቀን አስር ጊዜ አስር ጊዜ ያለ አስር ሺህ ጊዜ እንኳን ስሜን እየጠራቸው አመስግኑ ቢል እናመሰግን ነበር። አምስት ሚሊዮን ብር ለሰጠን ሰው